ባለው ቻናል አውሪኝ ስትይ፣ ቀጥታ ያንቺ ነው ያወራው። የኔ ነው። ገባሽ አይደለ? አሁን እኔ አለመጠንቀቄ ምናምን ሪም፣ ምንድን ነው የምትይው? አሁን አንዴ በረከትን ታስገቢዋለሽ። ሪሚ ይመለከተዋል ጉዳዩ። ቮይስ አትሰማም፣ በቴክስት የኔ ፎቶና የኔ እንትን ትላለህ አፍንደቱ ዲያውልሽ ይሄንን አካውንት ትወስጂና፣ በህግ የማን አካውንት እንደሆነ ማጣራት ትችላለሽ። ኦኬ፣ ያስገባሽበትን አካውንት ምክንያቱም በኢትዮጵያ በዚህ በዚህ በኢትዮጵያ ንግድ ባንክ በዚህ አስገፊ ነገ እንጀምራለን። ምክንያቱም ከመሲጋ እንድ አንድ ጊዜ ጠይቄሽ ራሱ ማናጀር አለኝ ብለሽ የማናጀር የቁጥር ብለሽ የሰጠሽኝን ከስድስት ወር በኋላ አንቺ ስልኬ ካለሽ ለምን በዋትሳፕ አላወራሽኝ?

በስርዓት ቤት እንዳታደርጊኝ፣ አዳምጪኝ። እየዋሸሽ እንዳትዪ። በጣም በጣም እያወራሁሽ አንቺ እየጮክሽ ነው ያለሽው። ስለዚህ ይኸውልሽ፣ አዳምጪኝ። እኔ ይኸውልሽ፣ አሁን አንቺ ይኸውልሽ፣ እንደውም ስላከበርኩሽ ነው እንጂ ቪዲዮ መስራት እኮ እችላለሁ። ለምን ብትሄጂ፣ ሃቢባ ፋሚሊ ብሎ ነው የመጣው በቴሌግራም እኔ? አንድ ሺህ ቴሌግራም ነው ያለው በስሜ አንድ ሺህ ቲክቶክ ነው ያለው አንድ ሺህ ፌስቡክ ነው ያለው። ኃላፊነቱን እናንተ ሄዳችሁ ስትታለሉ፣ እኔ ኃላፊነቱን ልወስድላችሁ አልችልም። እኔ ኃላፊነት ወስደው የኔ አካውንት መታወቂያ አለኝ። ስሜ በስነስርዓት ይታወቃል። ሴት ነኝ። በወንድ አካውንት አሚር ምናምን በሚባል ሰውዬ አስገብታ፣ ፈርስት ኦፍ ኦል ሰከንድ በፌክ ቴሌግራም አካውንት አስገብታ በጽሁፍ ብቻ እያወራችስ በዚህ በሰለጠነ ዘመን እንደዚህ አይነት መሸወድም ይሸወዳል እንዴ? ስንት ነው ቪዲዮ የሰራውት? በትልቁ አካውንት የተደረገው ስንት ጊዜ በቴክስት ሲያወራችሁ፣ አትመኑ። ዋትሳፕ ላይ እንኳን የእርዳታ ግሩፕ ከፍቼ ቮይስ አደርጋለሁ። ቮይስ አድርጌ ነው እኔ ቮይስ አደርጋለሁ። ሀቢባ ነኝ፣ ይሄ ቴሌግራም፣ ይሄ ዋትሳፕ ቻናል፣ እርዳታ ለከኔ በዚህ በዚህ ቃል የገባችሁ ሰዎች አስገቡ ብዬ ቮይስ አደርጋለሁ። በጽሁፍ ኔቨር ኮሚኒኬት አላረግም ቢካዝ በጣም ብዙ ፌክ ሰዎች ስላሉ በጽሁፍ በፍጹም ኮሚኒኬት አላረግም። ይሄ የኔን ስም ለማጥፋት ምናምን በሐቅ እንጂ በውሸት የኔን ስም አታቀፉትም። አንዴ ሀቢባ አንዴ ነሽ እንዲ ተዋልሽ ሰላም ነሽ ሪም ሳራን ሀበሻ ምናም ፋሚሊ ናቸው፣ እና አሁን እኔ መጣሁትን መሰለሽ፣ እሷ እንዳለችው ከሆነ እዚህ ስታወሪ ከዛ ላይ ቻናሉ ወስዳ ነው እዛ ይገባችሁ። ስለዚህ አሁን ምንድን ነው መሰለሽ የገባው ብር የሁለታችሁም እውነት እንዲወጣ እሱ ያስገባችበትና የአንቺ የምታስገብበት በር ይመጣና ያው እንትና ጓደኞቻችን ናቸው አዲስ አበባም የኢትዮጵያ ንግድ ባንክ ኃላፊ የኛ ቤተሰብ ስለሆነ ይጠረና የማይሆን ቦታ ከገባ ዲሳይድ እናረጋለን። እንደዛ ነው ይሻሉ። አሚር አሚር የሚባል ሰውን አቅም ወስዳችሁ አጣሩ። ደረሰኙ አሚር ነው የአንቺ የምታስገቢበት ላኪልን እና የእሷንም ደግሞ እሷም ሀቃዋ ነው። ቢካዝ እሷ ስለምታምሸ ከዚህ በፊት ደግሞ አውረታች ነበረ ረዲ ከመስጋ በዋትሳፕን ያወራች። ፈርስት ኦፍ ኦል አንተ ይመለከትካል። ከይቅርታ ጋር እኔ ይመለከተኛል እህቴና ስለሚመለከት፣ እኔ ከነ ሳራ ጋር ከናደጋገላኝ ምን እንደምታረጉ ልንገራችሁ። አንደኛ በህግ ትሄዳላችሁ፣ ደረሰ ዛችሁ ከዛ ከዚህ አሚር ከሚባለው ሰው ጋር ዝምድና ካለኝ የማውቀው ከሆነ ምንም ነገር ከሆነ በህግ እጠየቃለሁ። ለምን እኔ ሴት ነኝ። ስሜ ሀቢባ ነው፣ አሚር አይደለም ስሜ። ሁለተኛ ነገር ስታስገቢ አንቺ አካውንት ነው የሚገባ የሌላ አካውንት አለ ሜኒ በራሴ አካውንት እኔ ምንም አይነት ማስታወቂያ መሲ ባልትና ይሄን ለመናገር ነው። ን ሲጀመር መሲ ባልትና እሷ መሲ ጨርስና ባለጉዳዮ ስለጦች ጨርስና ይሄን አርጉ ስላለች የሚጨርሰን ወደ እንመጣለን። አንደኛ አንደኛ መታወቂያ አለኝ፣ ስም አለኝ። ምንም አይነት ማስታወቂያ የሰራውላቸው ሰዎች ሁሉ በአንድ አካውንት በራሴ በስሜ ነው የሚያስገቡት። ስለዚህ እሷ በቴክስት ነው ሆን ተብሎ የኔን ስም በብዙ ነገር ተሞክሮ ስላልተቻለ አሁን ደግሞ በዚህ መንገድ የኔን ስም ለማጥፋት የተመጣው ቴክስት ብቻ ነው። እንደገና ቴሌግራም ቻላሉ ቴሌግራም ቻናሉ ሃቢባ ደግሞ ጆይን ብዬ ከዛ ተጻፈልን ሳናሌ ላይ መጻጻፍ አይቻልም፣ ዝግ ነው። ማንም መጻፍ አይቻልም። አንዴ ላስረልዳሽ፣ እሷ ፔጇን ለማሳደግ አንቺ ቤት ነው የመጣችው። ኦልሬዲ እዚህ ቦታ ላይ ጆይን አድርጎ ካልሽ ጆይን ካረገች እዚህ ጋር የሚመጡ ሰዎች ኮንትሮል ማለት ነው። ጆይን አድርጎ አይደለም አንቺ ጋር ጆይን አድርጋ ስራዋን አካውንት ያ ትክክል ይሄ በማንም ነገር ሰው ለመበላት እዚህ አንቺ ቤት ላይ አይመጣም። ዋን ሰከንድ። በእንደዚህ አይነት መንገድ የኔን ስም በማጥፋት ለመፈመስ ምናምን ብዙ ድራማዎችን ስለምናቀኛ፣ ኦኬ፣ እሱ ድራማ ካለ እኛ ዊ ዶንት ኢንቮልቭ ለሌላ ሰው እንትን አድርጌ በጣም ጥሩ፣ አጣሩና ከዛ አቅርቡት። ለምን ለምን መሰላቱ አሚር የሚባል ሰው ነው ያላቀም የተጻጻፈችውን ቴሌግራም ቻናል ማጣራት ትችላለች በህግ እኔ የሰራሁት ቪዲዮ ላይ ያስቀመጥኩ ቻናሉን ሳይሆን ቴሌግራም። እኔ ለቤትን በስልክ በረከት እያስረዳሁት ነበረ። ሀቢባ ኢቨን እያልኳት ነበር ቦይስ ራሱ። እኛ አሁን እኔ እናንተ ኮሚኒኬሽን አለን አደለም? ያ ሰው እንዳይደለተው እራሱ ወደ ሌላ ስልክ ፎርዋርድ ታደረጋለች፣ በጣም ጠንቃካ፣ እንደዛ ብዬ ፎርዋርድ ራሱ ታደረጋለች ብዬ እያስረዳሁት ነበር። እኔ በደንብ እንደዚህ መተራሱ እንድትነጋገር የፈለግኩት ከሀቡ ጋር በተረጋጋ መንፈስ ነበር ሪሚዬ። እኛ እዚህ ዱባይ ነው አይደል የምትኖረው ሪሚዬ? ነው፣ ሁላችንም እንተዋወቃለን። የእሷም ነገር ማንም ነገር መሄድ የለበትም ግራም። ምን መሰለሽ፣ ይሄ ልጅ ከወሰደ እኛ ዊ ናው ኤቭሪ በዲ አዲስ አበባ ንግድ ባንክ ላይ ያለው ሰውዬ አንገቱን ታንቆ ይመጣል። እሷም ደግሞ አካውንታለች፣ እንደዚያ ነው ያንቺንም ስም ስም ይቅርት ሀቢባ፣ ያንቺንም ስም ለማጥፋት የፈለገ ሰው የለም። እንደዚህ አይነትም ፐርሰናል ያለ ወድቃ የተነሳሚባለው አሚር የሚባለው ሰው አካ አንድ አስጨርሽኛ ሀቢባ፣ እያወራው ነው አንዴ ስታወሪ እየሰማዎች ነበረ። እሷ እንደዚህ አይነት ባህሪም የላትም እንደዚህ አይነት ነገርም የሚላ ግን ከሌላ ላይፍ መታ ወደ ሌላ ላይፍ የገባች እና ና ከታቸ ወድቃን የመጣችሁና አንቺ ቤት እንትኗለ ሱቋን ለማሳደግ ነው ብቻሁን ደግሞ አደለችም ከሌላ ሰዎች ጋር ነው የምሰራው እና ይሄኛው ነገር ሜይ ቢ ሰንበዲ መሀል ላይ ገብቶ ሊሆን ይችላል። ሁነውስ ግን ችግር የለውም። አሁን እኛም ሰው ስላለን አንቺ አካውንት ላይ ካልገባ ነፃነትሽ ይወጣል። ምንም ችግር የለውም። እኛም ሰው ስላለን ያ መሆን ስላለበት ነው። እኛ ድሮ በጣም ብሱ ያቀናል። በጣም ፌመሶች ነን፣ እነሪም ያውቁናል። ለመሴ በረጅስተር ሰራል ሀበሻ ነው ከአንቺ ጋር ያገናኘችን ዊናዊቻ አደር እና ችግር የለውም ለማለት ነው።

ይሄን ነገር መጨረሻው አጥርታችሁ አሚር የሚባለው ሰው ማን እንደሆነ አምጥታችሁ ሚዲያ ላይ ካላሳየችው የኔን ስም ለማጥፋት ፐርፐዝ ላ የተደረገ ነገር ነው፣ አለቀ። እናንተ እውነት የኔን የኔን ስም ለማጥፋት ካልሆነ አጣርታችሁ ምን ጉዳይ አሚር የሚባለው ሰው ማን እንደሆነ ያስገባችበት እና የቴሌግራሙ ባለቤት ማን እንደሆነ። በጣም ብዙ ሰው አለን በጣም ታዋቂ ነን ብለሃል። ይህንን በተግባር አሳየን እንጠይቀሃለበትና ሳይም ችግር የለውም። እሱ ያስገባችበት ሪል አካውንት ኢትዮጵያ ንግድ ባንክ አለ። ተስፍሽ ባይዘወይ እዚህ ሀገር ሲመጣ መጀመሪያ የተቀበልኩት እኔ ወንድሜ ነው። ስለ እኔ ባይዘወይ ለተስፍሽ ጠይቁ። በረከት ይባላለን። ለእኛ ስለማንፈልገው ከእናንተ የምፈልገው ያንን የአካውንቱን ባለቤትና የቴሌግራም አካውንት። እናንተ አቅም አላችሁ፣ ትችላላችሁ። አጣርታችሁ አሚር የሚባለው ማን እንደሆነ ያስገባችበት ሁለተኛ ካልመጣ በአንገቱ ታንቆ ይመጣል። እየነገርኩሽ ነው፣ አስቀ ነው የምነግርሽ። አንቺ ላይ ካልመጣ ታንቆ ይመጣል። ያኔ የመጣ ጊዜ ከተስፍሽ ጋር ለአንቺ እዚህ ጋር መልእክት አስቀምጥልሻለሁ። እንዳትረሱ። በረከት ነኝ። ቻው። ካላመጣችሁት ግን ካላመጣችሁት ግን የኔን ስም ለማጥፋት ነው ይሄ። እንዳይረሳ አንቃችሁ ካላመጣችሁት ናችሁ። አይድላችን ሳሪ በቃ ጨርሰናል። ባንተ ጋር መሰረት አጣፈስ ወደደረስ ስሙ አካውንት እየተዘጋብኝ ነው። አካውንት ተዘግቶብኝ ይሄ አራተኛ አካውንቴ ነው። ይሄንን አካውንት ቴሌግራም ደግሞ መታችሁ ላይቭ ላይ የውዝዋዜ ብቃት አለኝ የምትሉ ሁሉ እንድትወዳደሩ እና የገንዘብ ሽልማት ቴሌግራም ነው ሼድዩት ሪፖርት በማድረግ ውዝዋዜ ለሚችሉ ሁሉ ያደርሱልኝ። ቴንኪ ዩ ቤተሰብ እንዴት ነው ምናምን አይልም። ምንድን ነው የሚለው? በዚህ ቴሌግራም ውድድር ስፖንሰር መሆን ይፈልጋለሁ፣ ምርትና አገልግሎት ማስተዋወቅ ይፈልጋለሁ፣ ላይቭ ላይ የክብር ስፖንሰር ሆኜ በዚህ ቴሌግራም የአውራኝ ስፖንሰር በዚህ ቴሌግራም የአውራኝ ስፖንሰር ለመሆን። እሷ ግን ምን ነበር ያችሁት? ጆይን አርጉ ብለሽ ጆይን አድርጌ ሀይ ብለሽ ጻፍሽልኝ። ውሻት ቴሌግራም ቻናሌ መጻጻፊያ የለውም። ይኸው ባዮ ላይ ያለ ጆይን አርጋችሁ ግቡና እዩት። መጻጻፊያ የለውም እና ሌቦች፣ የማጋልጣችሁ ሌቦች ዛሬም እየሄድኩባችሁ የነበራችሁት ሌቦች፣ የሬስቶራንት ባለቤቶች በነ ሆዳደርና ህሊና ቢሶች ልካችሁ አመጣችሁ። ኔቨር እኔ ላይ ምንም ንጹህ ስለሆንኩኝ ምንም አታገኙብኝ ምንም ጭራሽ አሚር የሚባል ሰው አላውቅም አሚር የሚባል ሰው ላይ ብር አስገብተሽ መተሽ እኔን ትጠይቂያለሽ እ በቴክስት ቴክስት ከመቼ ጀምሮ ነው የምጻጻፈው እኔ በቮይስ ነው የምላላከው ቪዲዮ ስሪ አለቀ ቴሌግራም ቻናሌ መጻጻፊያ የለውም ጆይን አድርጌ ወዲያው ሀያልሽኝ ቴሌግራምሽ ላይ ጆይን አድርጌ አንቺ ከተሸወድሽ እውነት ተሸውደሽ ከሆነ ስም ለማጥፋት ካልሆነና እውነት ተሸውደሽ ከሆነ ያንቺን መሸወድ፣ ያንቺን ኬርለስነት፣ ያንቺን ግዴለሽነት፣ ያንቺን ስማርት አለመሆን እኔ ላይ ኃላፊነት ልትሰጭኝ አትችም። እኔ ኃላፊነትም ወስዶ በእኔ በራሴ አካውንት ለገባ ነገር እኔ ቮይስ ላደረግኩት ነገር ነው። ደጋግሜ ቪዲዮ ሰርቻለሁ በትልቁ አካውንቴ ምን ብዬ በጽሁፍ የሚያወራችሁን ሰው አትመኑ ቮይስ እኔ መሲ መሲ የምትባለዋ ልጅ ተበድላ በሬስቶራንት ይዛት መጣ። በጽሁፍ ስታወራኝ፣ ለምንድ ነው በጽሁፍ ስታወሪኝ? በቮይስ አውሪኝ አንቺ። ሰው የማያምን ሰው ነው በጽሁፍ የሚያወራው ስላት፣ አይደለም ሀያት እኮ ቁጥርሽን ስትሰጠኝ ሀቢባ ቮይስ ሲላክባት ላይቭ ላይ ብዙ ጊዜ ስለምትሆን ላትሰማው ትችላለች፣ በጽሁፍ አውሪያት ብላኝ ነው። አይ እኔ በጽሁፍ ሲያወራኝ አንድ ሰው ያላመነኝ ስሜት ነው የሚሰማኝ ቮይስ ሲልክልኝ ነው እኔ ኮምፎርታብል መሆነው። ሰው በቮይስ ሲያወራኝ ነው በጽሁፍ ሲያወራኝ ወንድ ይሁን ሴት ማወቅ አልችልም። ስለዚህ እኔ በቮይስ ብቻ ነው ማወራው። እኔ ማስታወቂያ የሰራሁላቸው ሁሉ ቮይስ ልክልኝላቸው። ብቻ ሳለሁ ማሪ፣ አንቺ ጋር ከማምጣቴ በፊት ሃቢባ ቮይስ ስታደርግ ወደ ሌላ ስልክ ፎርዋርድ ታደርጋለች። እኔ ስለማቅ ነው እዚህ ላይ ራሱ ቆይ እንዳይጠፋብኝ ማት አይዱ ነው አላህ ብቻ ይጠብቀን ነው። አ ሀሳቡን ከፍቷል። አቡዬ እኔ የገባሁበት እኔ የገባሁበትን የፈለጉት ገንዘብ ላይ ቴክስ አደርግልሽ አንቺ በሪከርድ ነው የመለሽልኝ፣ እየተዋወቅ ነው መስዬ ማስታወቂያ የምታሰሩ የራሷ ያስቀመጠችው ይህንን ይህንን በዝርዝር የተቀመጣለ ከራሷ ስም ጋር የራሷ አካውንት አለ ተያይዞ ነው አብሮ የሚላከው። ሁሉም የተቆራረጠም አይደለም፣ አንድ ጽሑፍ ወጥ ነው የሚላከው። አንብባችሁ ጊዜ አካውንት ኦኬ። አማራዊ አንሰጣቸውም። አካውንት አሚር የሚባለው ተስፍሽ ማውቅ አይቀርም አለ ተስፍሽ ጉዳዩን ስለሚይዘው ግዴታ ሌላም ሰው እንደዚህ መጭበርበር ስለሌለበት እውነቱን ማውጣት በደንብ ሀሪፍ። ይቺ ድራማ የኔ ስም ለማጥፋት ከሆነ ይሄንን ውጤት ካላመጣችሁ እኔ ኔ አልፋታችሁ። ዝም ላሽ ካላችሁ የኔን ስም ለማጥፋት ነው። አሚር የሚባለው ማን እንደሆነ ባንክ ቤት ሰዋለን አቅማለን ብለሃል፣ ገብተህ ከዚህ ጋር ላይቭ ሪካርዱ ይቀመጣል። እኔ በየቀኑ ዳውንሎድ እያደረኩ ነው ላይቭ ሪካርዱ የማስቀምጠው። አቅማለን፣ ታዋቂ ነን፣ ፌመሶች ነን ብለሃል። አቅማችሁን አሳዩን አሚር የሚባለውን በባንክ ቤት አጣርታችሁ ጉሮሮን አንቀን እናመጣ ነበር። ካላመጣችሁ የኔን ስም ለማጥፋት ነው፣ አልፋታችሁም። ካላመጣችሁ የኔን ስም ለማጥፋት ነው። ስለዚህ አምጡት፣ አሚር የሚባለውን ሰውዬ አንቃችሁ አምጡት። ያስገባችሁበትን አካውንት አለ። ይህን ካላደረጋችሁ፣ ይህንን አደባብሳችሁ ካለፋችሁ የኔን ስም ለማጥፋት እየሞከራችሁ ነው። የኔን ስም ግን ልታጠፏት ትችሉም። ለምን እኔ ሰው ቤቴ ሲመጣ እያንዳንዱ ማስረጃ በመረጃ እና በማስረጃ እንደምጠይቀው መረጃ እና ማስረጃ ፈርስት ኦፍ ኦል